ማሻ አላህ ማሻ አላህ ማሻ አላህ ተባረካላህ። አህሪቡ ሀባዬ ቦቼ የዓመት እሸት የዓመት እሸት ነው፣ እንደምታዩት ማሻ አላህ። እንዴት አያችሁት? እና ሀባዬ ፍትፈታ ትስሪ ትሉኛላችሁ፣ እንዴት አድርግ እንደምሰራ ማቅ ቪዲዮ ምናምን ማለት ነው እየሰራሁ እይታ የለውም፣ ተስፋ የለውም። ፍትህበት አሰራ ደግሞ እይታ አለው። ነገር ግን ያው ሀጺያት ነው መቼም ሀጺያት ነው እና ላይክ ሼር አድርጉኝ አበረታቱኝ። እሺ፣ ጋዚ በእናታችሁ አስደስተኛ አላ ተው ተው። በዚህ በሽንብራ አይሲን ደው ይጠርጠር እያረጋቸው፣ ዘንበጥ እያደረጋቸው እንደዚህ እየበላችሁ ላይክ አድርጉኝ፣ ሰብስክራይብ አድርጉኝ፣ ሼር አድርጉልኝ። በቃ አሳያችሁ። እኛ ተዋላ ሰዘናችሁ እና እንዴት ናችሁ? በተረፈ ዛሬ በቃ ተጠራጥ ነው ማውሾ ዛሬ ቪዲዮ ሰራለሁ ብዬ ነበረ ሰመቸኝ ምና ነው ያው ቢዚ ነበርኩኝ ማለት ነው። ሽንብራ ሳይኋችሁ ይበቃችኋል ማለት ነው። በሌላ ቪዲዮ እንገናኛለን፣ ላይቭ እንገናኛለን። ኢንሻአላ ላይክ፣ ሸር በማድረግ አበረታትኝ ውዶቼ ማለት ነው። እየበላችሁ እየበላችሁ ቀመስ እያረጋችሁ ያመችሸት ማለት ነው። ወላሂ እሑድ ብዛቱ እና ቀመስ እያረጋችሁ ማሻአላ። ዘመድ አይጣጣ ዘመድ አይጣጣ ነው የሚባለው እና ማሻአላ ነው እና ሐባይቦች በሌላ ቪዲዮ እንገናኛለን ኢንሻአላ። ሰላማችሁ በዚህ ቲቪ አሰማሪ ክራውት ተላበረከቱ